በስማ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ትወልዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት እየተባረካችሁ። እግዚአብሔር ደግ ስለሆነ ይቅርባይ ስለሆነ መሐሪ ስለሆነ በምሕረቱ በጀግነቱ የሚያኖረን የሚያኖራችሁ ከሰማያት ወርዶ ከእናታችን ከእመቤታችን ተወልዶ መስቀል ላይ በተሰቀለ ጊዜ ዕዳ ሲከፍል የተከፈለለት በዋጋ የተገዛ ሕዝብ ያደረገን ያደረጋችሁ በጸጋው ብዛት የሀብት የክርስትናን ሀብት ክርስቲያን የመወልድ ልጅ የመሆንን ሀብት ወልድ ስለክርስቲያን የሰጠን የሰጣችሁ የሰጠን የክብር አምላክ የወደዳችሁ ሁላችሁ እንዲቆያችሁ ሁሉን የሚችል ሁሉን የሚወድ ጌታ ኢየሱስ ክርስቶስ ከሰማይ አባቱ ከአብና ከሕያው መንፈሱ ጋር ዘላለም የተወደደ የተመሰገነ ይሁን። የተወዳችሁ እግዚአብሔር ልጆች፣ ሁለት ቤተሰቦች እናግዛለን። ሰሞኑን ስትሮክ አድርገው አልጋ ላይ የወደቁ በሰዎች የወደቁ አንዲት ና ልጅ ያለቻቸው ቤተሰቦች ናቸው። እነዚህም ቤተሰቦች እናግዝ ዘጠኝ 11 40 13 80 ስልኬ ላይ መልታ ኑሩልኝ። አዝራሻቸውን ተወላችኋለሁ። እግዚአብሔር እናንተን ዘራችሁን ይባርክ። ተወዳጆች፣ እግዚአብሔር ልጆች መንፈስ ቅዱስ ዛሬ የሚናገርን እግዚአብሔር በሙሴ ፊት የተናገረውን ቅዱስ ቃል ነው። ሙሴ እግዚአብሔርን ማየት በጣም ፈልጎ ነበር። የሚያገለግለውን አምላክ የሚታዘዘውን አምላክ ሲሄድ ሲለው የሚላክለትን ና ሲለው ይመጣለትን እጅን አንሳ ሲል ልጁን የሚያነሳለትን እግዚአብሔርን ድምፁን እየሰማ ቃሉን እየሰማ የሚያስተዳድረውን ደጉን እግዚአብሔርን ፊትህን ማየት እፈልጋለሁ ብሎት ነበር። በዘፀአት መጽሐፍ ላይ ምዕራፍ 33 ቁጥር 18 ላይ ክብረን አሳየኝ፣ ፊትህን አሳየኝ ብሎ ጠይቆት ነበር። እንግዲህ ይሄ የፍቅር ጥያቄ ነው። ፊትህን አይቼ በሞትኩ ይባላል። ዓለም የወድ የምትወዱትን ቤተሰብ ልጆች ከሆነ አባት እናት ከሆነ ፍቅረኛም ቢሆን የትዳር አጋርም ቢሆን እንደ ፊትህን አይቼ ዓይንህን አይቼ በሞትኩ በለን የምንለውን አሳብ ነው። ሙሴ እንደ ፊትህን አይቼ በሞትኩ ብለዋለሁ። እግዚአብሔር የመለሰለት መልስ ግን በጣም አስገራሚ ነው። እግዚአብሔርን ማየት ምን ማለት እንደሆነ። እግዚአብሔር ሰው አይደለም፣ እግዚአብሔር ከኛ ኩያ ከኛ ትከሻ ኩል አይደለም፣ አይታሰብም። እንደሱ ዘላለም ብናስበው እንደሱ ሊሆን አይችልም። ግን እግዚአብሔርንና ፊቱን መመልከት ምን ማለት እንደሆነ ቁጥር 19 ላይ ይመልስለታል። እግዚአብሔርም እኔ መልካምነቴን ሁሉ በፊትህ አሳልፋለሁ አለው። እንግዲህ እግዚአብሔር ፊት ሲበራልን መልካምነቱ በፊታችን ያልፋል። እግዚአብሔርን በተለየ ሁኔታ የሚጠብቁ ብዙ ክርስቲያኖች አሉ። በተለየ ሕልም እንዲገለጥላቸው በተለየ ራይ እንዲታያቸው ይፈልጋሉ። ለተለየ ተልእኮ ካልሆነ በስተቀር እግዚአብሔር በዚህ መንገድ ለሰዎች ተገልጦ አያውቅም። እግዚአብሔር ከፈለገ በሕልም ለምን ይመጣል? በራችንን ከፍቶ እኮ ይገባል አጠገባችን አልጋችን አጠገብ ቆሞ እኮ ይታየናል እንደዚያ ታይቷል እኮ ለእነ ዮሐንስ ምን ችግር አለበት ህልሙስ ለምን ይደበቃል ግን እግዚአብሔር አሰራሩ ድንቅ ነውና እኛ እንደምናስበው አይደለም ስለዚህ በቃሉ ውስጥ አሰራሩን ተምረን መረዳት መገንዘብ አለብን ሙሴ ፊቱን ማየት ክብሩን ማየት ስለፈለገ ላይ እፈልጋለሁ አለው መልካምነቴን በፊትህ አሳልፋለሁ አለው እግዚአብሔርን አንድ ቀን ከማየት በላይ በመልካምነቱ እድሜ ዘመናችንን ብናየው እጅግ የበለጠ ነው። የእግዚአብሔር ቡካ በፊታችን የሚያልፈው መልካምነት ሁልጊዜ ሳናስበው፣ ሳንጠብቀው፣ ሳይገባን የሚሆንልን ነገር ማለት ነው። ተወልደን አደግን፣ ተምረን ተመረቅን፣ ልጆች ወለድን፣ ልጆቻችንን ሳም ደግሞ ልጆቻችንን ዳርን፣ የልጆቻችን ልጆች ሳም ይሄ ሁሉ በሰው ስራ የሚሆን ይመስላችኋል? ያን ሁሉ ሀሳብ ያን ሁሉ ጭንቀት፣ ስጋት ከንቱ አድርጎ በወለዳችኋቸው ልጆች ያሳያችሁን ክብር ወላጆቻችን የምታወት ይመስላችሁ ነበር። ይሄ የእግዚአብሔር መልካምነት ውጤት ነው። ኃጢአተኞች ነን፣ የኩነን ሰዎች ነን። ከቀድሞ ዘመን ጀምሮ ከብሉይ ኪዳን ዘመን ጀምሮ የቁጣ ልጆች ነበርን። ክርስቶስ በስጋ ተገለጠ እዳችንም በደላችንም ከፈለ። እግዚአብሔር ይቅር አለን። በእግዚአብሔርነቱ በጌትነቱ በሉዓላይነቱ በግርማዊነቱ ተቀበለን፣ ልጆች አደረገን። ይሄ መልካምነት ቀላል ነው። የእግዚአብሔር ልጆች ተብለ ትጠሩ ዘንድ አብ እንዴት ያለው ፍቅር እንደሰጣችሁ እዩ። ይሄ መልካምነት ቀላል ነው። አባታችን ሆይ ብሎ መጸለይ አቡነ ዘበሰማያት ብሎ መጮህ ቀላል ነው። የልጅነት ክብርና መብት ማግኘት ይህን ያህል ቀላል ይመስላችኋል? በፍጹም! በፊት ለፊታችን ያለፈ መልካምነት። ታስረን የተፈታን ሰዎች አለን። ተቸግረን ወደቁ ስንባል እንደገና የተነሳን ሰዎች አለን። መከኑ ስንባል የወለድን ሰዎች አለን። ቆሞ ቀረች ቆሞ ቀረ ስንባል ተድረን ዘምረን ተኩለን የከበርን ሰዎች አለን ተረሱ ስንባል የነገስን ሰዎች አለን። ተጣሉ ስንባል በሰው ፊት ሞገስ ስናጣ እንደ ዳዊት በቅባት በሕዝብ ሁሉ ፊት ተራራ የቆምን ሰዎች አለን። እግዚአብሔር ያከበረን ሰዎች ብዙ ነን። ይሄ ሁሉ መልካምነቱ የእግዚአብሔር ከኛ ጋር የመኖር ማሳያ ነው። ብሩካን እግዚአብሔር ልጆች የት ይደርሳል ሳንባል እዚህ መድረሳችን ይገርማል። የወለደቻችን እናት እንኳን ሳትቀር ያልገመተችው ቦታ እኮ እኛ የምንኖረው አባቴ ያልገመተው ቦታ እኮ ነው የምንኖረው። በልጅነቴ ማስታውሰው የድሮ ሰው ችግር የለበትም እንደ ልቡ ነው የሚናገራችሁ። ሰው አትሆንም አንተ፣ ሰው አትሆንም ይሉኝ ነበር። እነዚያ እንዲሉኝ አድርጌያቸው ሊሆን ይችላል፣ አናድጃቸው አባሶቻቸው አጥፍቼ ሊሆን ይችላል። ልጅ እንዲሁ በሰላም እንደዚያ ይባል። ሰው አትሆንም፣ በቃ ዋጋ የለህም የሚሉኝ ሰዎች ብዙ ነበር። ግን እነሱ እንዳሉት አይደለም፣ በደንብ ነው ሰው የሆንኩት። እግዚአብሔር ረቶኝ ሰው የመሆንን ትርጉም ለሰዎች ማካፈል ሰው ነው ያደርገኝ። ይሄ ሁሉ በእኛ ፊት ያለፈ መልካምነት ነው። ትናንት እኛ ላይ የተነገሩ ሟርቶች፣ እኛ ላይ የተገመቱ ግምቶች፣ በእኛ ላይ የተቆረጡ ተስፋዎች ሁሉ እንዳልሆነ የሆኑት በእግዚአብሔር መልካምነት ምክንያት ነው። ስለዚህ እኔ ክብሬ መልካምነቴ ነው አለ። የእግዚአብሔር ክብር ኩራቱ አይደለም፣ ወርቀ ዘቦ ለብሶ መታየቱ፣ እሳት ለብሶ በሰገነት ላይ መገለጡ። እግዚአብሔር አድቬንቸር እየሰራ ተራራ እያቀለጠ አለት እየሰበረ ውሃዎቹን በዚህ በሱናሚ እያስነሳ ትርኢት እያሳየ የሚገዛን አምላክ ሆነ እኮ ስንድበ ሁሌ እንደዚህ ልናየው እንችል ነበር። እግዚአብሔር ግን ሊገለጥ ሲፈልገው ራሱ ላይ በእኛ ፊት በመልካምነቱ ቀልደኛ አይደለም። የእኛ አምላክ ቆም ነገረኛ አምላክ ነው ያለን። ክብር ምስጋና ይገባል። በነገስታቱ በዚህ በድሮ መሳፈንት ዘመን በነበረው አይነት የግርማዊነት መልክ ለየሆነው ሙሴ የፈለገው እሱ ለእኛ በዚህ አይነት የኩራት መንፈስ ሊታይ የሚፈልግ አምላክ አለ እሱ እኛን የሚወድ አምላክ። የሚወድ ደግሞ አይኮራም። የሚጠቅመንን ነው የሚያደርገው ሁሌ። ስለዚህ መልካምነትን በፊት ለፊትህ አሳልፋለሁ እግዚአብሔርን ሁላችን የሚያወቅነው በመልካምነቱ ነው። ይሄ የገባው ናሆም መከራ ውስጥ ገብቶ ነበር። ናሆም የጥንት ነቢያት ብዙ ስደት ነበረባቸው፣ ብዙ መገለል ነበረባቸው። በድንጋይ ይደበደቡ ነበረ፣ ጉድጓዶች ይከተቱ ነበር። አንዳንዶቹን ደግሞ እንደ ግንድ በመጋዝ ይቆርጧቸው ነበር። በዛ አስቸጋሪ አገልጋይነቱ እና መከራ ውስጥ ሆኖ የእግዚአብሔር ነቢይ ሆኖ ተነሳ ነው ሲመለከት የተከተሉት ያስተማራቸው ሰዎች የሆነ ቀን እየጠበቁ ይከዱታል፣ ባሰትም ይመሰክሩበታል። ዞር ብለውም የት እንደወደቀ አያውቁም። ሲያስሯቸው ሲጥሏቸው ግዞት ያስተማሯቸው ልጆች እንኳን አብሯቸው አይሆኑም ነበር። ይህን ይመለከታልና አሁን በኋላ አጠገቡ ግን ሁልጊዜ በምሉ ታማኝነት ሲሰራ የሚያዩ እግዚአብሔርን ከዛ ምን አለ? እግዚአብሔር መልካም ነው፣ በመከራም ቀን መሸሸጊያ ነው። መከራ የሚረሳው ልብ የሚሰፋው እግዚአብሔር አብሮ እንዳለ ስናስብ ብቻ ነው። በፍጹም ከዛ ውጭ አይቻልም። ኦርቶዶክሳዊ እናቶች የሚል ምራ ግብራለ ዛሬ ማታ፣ ዛሬ ማምሻውን፣ ነገ እሑድ ማምሻውን ነው የሚተላለፈውና አንዲት እናት ኢንተርቪው እያደረኳቸው የሚወዷቸውን እናት በሞት እንዳጡ ነገሩኝ። እንዴት አድርገው አለፉት አልኳቸው። እግዚአብሔር አስቻለኝ እያሉ መከራ ውስጥ ስንሆን እግዚአብሔር ነው መቻል የሚሰጠን፣ መበርታት የሚሰጠን፣ መጽናናት የሚሰጠን ተተክቶ በፈረሰው ግድግዳ የሚቆምልን። ስለዚህ መልካምነቱን ያየውን አሁን እግዚአብሔር መልካም ነው ያውም በመከራ ቀናል ሰው በማይገኝበት ቀን ስለዚህ መልካምነቱ በፊቱ ሲያልፍ የእግዚአብሔርን ታማኝ ወዳጅነት የሁልጊዜ ወዳጅ ወዳጅ ሁልጊዜ ወዳጅ አለ እግዚአብሔር ቃል፣ የሁልጊዜ ወዳጅ መሆኑን ተመለከተ እና ሙሴ ፊቱን ማየት ሲፈልግ፣ እግዚአብሔር ግን ለሙሴ የታየው በመልካምነቱ በመልካምነቱ፣ ለሁላችሁ የሚታይ ደግነቱ፣ ለሁላችሁ የሚገለጥ እግዚአብሔር ልጆች፣ መልካምነቱ ይወላችሁ ያስደምማል። ኢዮብ የእግዚአብሔርን መልካምነት ከቁስሉ በኋላ ሲረዳ ምንድን ነው ያለው? መስማትን ሰምቼ ነበር፣ አሁን ግን አይኔ አየች። ስለዚህም እጆቼን አፌ ላይ ጭናለሁ። ዝም እላለሁ፣ ምንም አልናገርም አለ። እግዚአብሔር መልካምነት ዝም ጭጭ ነው የሚያሰኛል ተናጋሪውን ለፍላፊውን አውቃለሁ ባየው አደብ ነው የሚያስገዝ አላውቅም ስለ ራሴም አላውቅም፣ ስለ ነገም አላውቅም፣ የምታውቀው አንተ፣ የምታኖረኝ አንተ ብሎ ስርዓት ያለው ሰው ያደርጋል። እግዚአብሔር መልካምነት ያደርጋል። ለራሴ ለራሴ ልስራ፣ ለራሴ ልኑር፣ የኔ አምላክ እኔ ነኝ የሚልን ሰው አደብ ያስገዛል። በክፉ ማያስተምር፣ በደግም ይመክር። ትዕግስተኛ አስተማሪ። በስሜታዊው ዮናስና በታጋሹ እግዚአብሔር መካከል ያለውን ልዩነት ማወቅ ትፈልጋላችሁ? ሶስት አራት ምዕራፍ ያለውን ትንቢተ ዮናስ የሚለውን መጽሐፍ አንብቡ። ዮናስ በጣም ስሜታዊ ሰው፣ እግዚአብሔር በጣም ታጋሽ ሰው፣ ታጋሽ አምላክ ልዩነታቸው እኔ ነቢዩ ዮናስን እግዚአብሔር ለነነዌ ሰዎች ልኳቸው ብቻ ልኮታል ብዬ አላስብም። ዮናስን የላከው ወደ ገዛ ራሱ ነው። ወደ ገዛ ዮናስ ወደሚባል ሰውነቱ ነው። እግዚአብሔር የላከው ነቢይ ነው፣ ግን ዮናስም ቤታዊ ነው። ችኩን ነው። ለውሳኔ ይቸኩላል። ለማኩረፍ ይቸኩላል። ለመቆጣት ይቸኩላል። ንስሓ ለመግባት ይቸኩላል ለማመን ይቸኩላል። ለማግቷም ትምቸኩላል ችኩል የነነቤ ሰዎች በዮናስ ስብከት ንስሓ ገብተዋል። ዮናስ ግን በእግዚአብሔር ትዕግሥት ሰው ሆኗል። ባለፈው በፊቱ ባለፈው መልካምነት ሰው ሆኗል። ወደ ተርሴስ ሲኮበልል ወደ ስፔን መርከብ ሲገባ እግዚአብሔር መልካምነቱ አብሮት ነበር። ነጋዴዎች ወደ ባህር ሲወረውሩት የእግዚአብሔር መልካምነት አብሮት ነበር። ወደ አሳ አንበሪ ሆድ ሲገባ እግዚአብሔር መልካምነት አብሮት ነበር። ወደ ነነዌ ሰዎች ሲተፋ እግዚአብሔር መልካምነት አብሮት ነበር። ስራውን ጨርሶ ብቻውን ሆኖ ደግሞ በሐረግና በቅጠላቅጠል ሲበሳጭ እግዚአብሔር መልካምነት አብሮት ነበር። ዮናስ ሰው ሆነ። እግዚአብሔር ሰራው በመልካምነቱ። መልካምነቱ ይሰራል። መልካምነቱ ያነጽሃል። መልካምነቱ አዲስ ሰው ያደርጋል። መልካምነቱ አዛኝነቱ፣ ደግነቱ ዝም ያሰኛል። ይገርማችኋል መጨረሻ ላይ ላይ ዮናስ የተናገረውን ቃል ብታነቡት ትንቢተ ዮናስ ምዕራፍ አራት ላይ እኔ ቀኛቸውን ግራቸውን የማይለዩ ከመቶ ሀያ ሺህ የሚበልጡ ሰዎችን ብዙ እንስሶች ባሉባት ለታላቂቱ ከተማ ለነነዌ አላዝንምን አለው። እግዚአብሔር ለሰው አዛይ መሆኑ ለዮናስ ነገረው። ለምንድን ነው ቅጠሉ ያደረክብኝ ሐረግ የደረቀብኝ ብሎ ሲበሳጭ፣ አንተ ለዚች ላተከልካት ሐረግ ትጨነቃለህ፣ እኔ ግን ለመቶ ሀያ ሺህ ሰዎች ሰዎች ቀኝና እግራቸውን የማያውቁ አላዝንም አለው። ዮናስ ከዚያ በኋላ አልተናገረም፣ ዝም አለ ዝም አለ ዝም አለ። ቅድም ተብለዋል፣ መልካምነቱ አደብ ያስገዛ። እኛ እኮ ምንጮሆ ስላልገባ ነው፣ እግዚአብሔር መልካም እንደሆነ ከፊት ለፊታችን የሚሄደው መልካምነቱ ስላታየን ነው፣ ስላታየን እንዲሁም ተነካው ተጎዳው ተበሳጨው እንዴት ት ታደርገኛለ የምንለው ፍጻመችንን ስላላየን ነው። አለ እግዚአብሔር መልካም እና የእግዚአብሔር ክብር መገለጫው መልካምነቱን በሕይወታችን ማሳለፍ ነው። እሱ ነው ከእግዚአብሔር ጋር የሚያስተዋውቀን እንድንወደው የሚያደረገን እንድናፈቅረው የሚያደረገን እንድንከተለው የሚያደረገን እንድንሰማው የሚያደረገን እንድናፈቅረው የሚያደረገን እንድንተማመንበት የሚያደረገን በፊት ለፊታችን የሚያልፈው መልካምነቱ። እግዚአብሔር አይኖቻችንን መልካምነቱን የምናይበት አይኖቻችንን ይክፈትልን አለ። በሁላችሁም በሴቶቹም በወንዶቹም በሁ ሁሉም ፊት ለእግዚአብሔር መልካምነት ያልፋል። ግን ማለፉ እንዲታየን የሚሄደው የእግዚአብሔር በጎነቱ እንዲገባ አለባችን ነው። አለም ይክፈትልን። እግዚአብሔር ቸርነት የእናታችንን መቤታችን ረድኤት በረከት የመላት ጥበቃ አብረን ይሁን። መንፈስ ቅዱስ ይባርካችሁ። የጌታችን የስቶስ ቀኞች ሁላችሁን ይባርክ። እንግዲህ ማስታወቃውን ከላይ የተነገረውን የመንተኞቹን አትርሱ። ኮሜንት አርጉ ላይክ በተሉን ተጫኑ ዘራችሁ ይባረክ ይህን በማድረጋችሁ ትምህርቱ ፊት እንዲቀመጥ እያደረጋችሁ ነው እግዚአብሔር ባርካችሁ ቀሲስ አሸናፊ ገብረማርያም ነኝ ሰላም